ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የጀማ ቢቱብ ቻናል ተከታታዩ ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛልኝ። ላይክ ሸር፣ ሰብስክራይብ እያደረጋችሁ እስኪ ያሳድጉኝ። ምንድነው? ዝም ዝም አላችሁ እኮ ሰብስክራይብ አታደርጉ ቪዲዮ ታያላችሁ? ምን አስባችሁ ነው ምን እጃችሁ አይቆረጥ ወይም እኮ ስልካችሁ በነገራችሁ ላይ ተሰብሮ ይቀራል አይደል? እኔ ሰብስክራይብ ታደርጉኝ አሪፍ ነው። እናማ የሆነች ቪዲዮ ላሳያችሁ ነው ሳኡዲ ፊፋ ማለት ነው። ፊፋን ካወቃችሁት በቀን ምን ይመስላል ፊፋ? እስኪ በማታ ታውቁታላችሁ እንግዲህ፣ ድምቅ ያለች ናት። በቀን ላሳያችሁ፣ እስኪ ተከታተሉኝ። ያው በዚህ ነው እንግዲህ የመጣችሁት፣ እንደምታው በዚህ ነው ፊፋ የሚከደው። በዚህ ተመልከቱ። እንደዚህ እንጎራ ፊፋን ላሳያችሁ። አሁን ተከታተሉ፣ ተመልከቱ። ፊፋን እንግዲህ ቃን በቀን እንደህ ነው ፊፋ ያያችሁ ነው አይደል? ይሄን ይመስላል። በዚህ ነው እያቋረጥሽ የመጣሽው እያንዳንድሽ እንደምታዩት ማለት ነው። ዋው በቀን ግን በጣም ደስ ይላል። እንዴ ጋይስ ለግን ምንም ደስ አላለኝ። በማታ ነው የሚያምረው። ያው እንደምታዩት ይሄን እያቋረጥሽ መጣሽ። እዚህ ጤባራማ ሸሌውነኝ ሸሌው ነኝ ምናምን አንጠቀማለም። ለማንኛውም ይሄን ይመስላል እንደምታዩት ነው። በዚህ ነው ሁሉም እያቋረጠ የመጣው እንግዲህ። በነገራችን ላይ ይሄ ግልጽ ነው፣ አገሩ ያስታውቃል። እና ላይክ ሼር እያደረጋችሁ እስኪ ሰብስክራይብ አድርጉ ጋይስ፣ በደንብ ሰብስክራይብ አርጉኝ። እንደዚህ የጠፋ ሰው ምናምን ከፈለጋችሁ ደግሞ አሳያችኋለሁ ማለት ነው፣ በቀጣይ ቪዲዮ በአሁን ሳይሆን፣ በቀጣይ ቪዲዮ እንዴ፣ ኮሜንታችኋ አንብቤ አሳያችኋለሁ ማለት ነው። ውዶቼ ላይክ ሼር ሰብስክራይብ እያደረጋችሁ አበረታት ወይም ማለት ነው። እና ያው እንደምታዩት ነው እንግዲህ፣ ፊፋ እየመጣን ነው። እኛም እንግዲህ ወደ ፊት እንደምታዩት እናንተ የቆረጣችሁትን እኛም እንግዲህ እንሞክረው ብለን እና ማንሳውር ገብቶ ማን ይቀራል በሚለው ማለት ነው። እና በነገራችን ላይ እየጠፋባችሁ ወንድም እህት፣ ሚስት፣ ባል፣ ምናምን ምናምን ካለ ብዙ ሰው ስለምናገኝ ቪዲዮ ቀርጸን እንለቃለን ማለት ነው። በኮሜንት ታሳውቁኝና ኔክስት ቪዲዮ እለቃለሁ። እናንተ የሚጠበቀው ምንድ ነው? ሰብስክራይብ ማድረግ ብቻ። ሰብስክራይብ ካደረጋችሁ ቀጣይ የምለቀውን ቪዲዮ

ዛሬው አለፈላቸው። የማያልፈለት የለም ይሁን እንግዲህ ይቀየራል። ሰው ደስ ይላል፣ ደስ ይላል፣ የሆነ ደስ ይላል። እንደምታወት ነው እንግዲህ ግን አስታውሳችኋት፣ እችን እንዴት ሁናችሁ እንደመጣችኋት እናንተ አካካሞች። ለማንኛውም ሰብስክራይብ እያደረጋችሁ ውዶች፣ ዛሬ ምንም ላሳያችሁ ሳይሆን በቃ ይሄንኑ ሀገር የመጣችሁበትን ፊፋ ምናምን ላሳያችሁ ብዬ ነው። ሰው ምናምን አላሳያችሁም፣ ምክንያቱም ዛሬ እነሱ ጋር ስላልሆንኩ ያለሁት። ቀጣይ ቪዲዮ ግን የምፈልጉት ነገር የጠፋባችሁ ሰው ምናምን ካለ ቁም ነገር አሳያችኋለሁ እና እናንተ ሰብስክራይብ እያደረጋችሁ መጠበቅ ብቻ ነው ማለት ነው ውዶች። እንዲሁም ደግሞ ተታች የለቀኩ ቪዲዮ አለ። ከዚህ ቪዲዮ ፕሮፋይል ተጭናችሁ ግቡና ተታች የለቀኩ ቪዲዮ ስላለ ብዙ ነገር ታያላችሁ ማለት ነው እዛ ስለ ኋላ ሀገር ምናምን ምንድን ነው ወዴት ነው እንዴት ነው የሚለውን ነገር በደንብ ለቀቅ ያለው ከታች ሰብስክራይብ እያደረጋችሁ ውፍር ማለት ነው ታላችሁ። እኔ የሚገርመኝ ነገር ግን ሳኡዲም እንደዚሁ ይሆን እንዴ? ሳኡዲ መቼም እንደዚህ ነው አትሉኝም። ያያችሁት፣ እሺ ምን ሳኡዲ ያላችሁ በኮሜንት ትጽፍልኛላችሁ። ይምር ሳኡዲ እንደዚህ ይሆን፣ እንደዚህ ከሆነ እንኳ ይከብድ። ያለ የእውነት ተመልከቱ፣ እንደዚህ ከሆነ በነገራችን ላይ ይሆን ገና ነው፣ ዝናብም እየጣላ አይደለም ዝናብ ሲጥል ግን ያምሩ ይሆናል። ሳር ምናምን ስለሚኖረው፣ ሳውዲ እንደዚህ ከሆነ እንኳ ትንሽ ይደብራል። ያው አብዛኛው ከሀገር ሲወጣ እንደዚህ ያለ ቦታ ስለማይጠብቅ ሳውዲ ሲባል ያው ሌላ ነገር ነውና ብቻ እንግዲህ እየመጣ ነው። ዱአ አድርጉልን። እንግዲህ እስኪ ደህና እንድንገባ ዱአ አድርጉልን። ሰብስክራይብ አድርጉልን። እስኪ አበረታቱን። እንወዳቸዋለን፣ እናከብራቸዋለን። እነ ሸሌዋ እነ ኢቲሲ እና ሁላችሁም በቃ ይመሻችሁ። ሰብስክራይብ ማድረጋችሁን እንዳረሱ